ሰላም ጤና ይስጥልኝ። ከዚህ በፊት በነበረው ውይይታችን ላይ ፍልስፍናን በተለያየ እይታዎች በተለይ ከሁለት እይታዎች አንጻር አይተናል የሂደትና የይዘት በሚል እንዳየን እናስታውሳለን። በዛ መሰረት እንግዲህ የይዘት የአይዲዮሎጂ የሂደት ደግሞ የማሰብ ሂደት መሆኑን አይተናል። ቀጥሎ የሚመጣው የፍልስፍና ታሪክ የምን ታሪክ ነው ተብሎ የሚነሳው ጥያቄ ነው። የፍልስፍና ታሪክ ወይ የአስተሳሰብ ታሪክ ነው ወይ ደግሞ የማሰብ ታሪክ ነው በሚል ሊታይ ይችላል። በመጀመሪያ የፍልስፍና ታሪክ የሀሳቦች ታሪክ ነው። ሀሳቦች ደግሞ አስተሳሰብ ይገነባሉ፣ አይዲዮሎጂ ይገነባሉ። የዚህ ታሪክ ነው ልንል እንችላለን። አይዲዮሎጂ ሲባል እንግዲህ የሜታፊዚክስ ዶክትሪን ሊሆን ይችላል። እዛ ከሆነ የፍልስፍና ታሪክ የሜታፊዚክስ ታሪክ ነው ተብሎ ነው የሚወሰደው። በፖለቲካም የፍልስፍና ታሪክ ምንድን ነው ከተባለ የሊበራሊዝም የኮሚኒዝም ታሪክ ነው የሚሆነው። የሊበራሊዝም የራሱ እድገት ምዕራፎች አሉት። እነዚህ እድገት ምዕራፎች ተከተለን ካየን እዚህ ሊበራል ፍልስፍና ላይ እየተጨመረው የመጣሙ ሀሳቦች አሉ በተለያየ ጊዜ በተመሳሳይ አይዲያሊዝም፣ ሪላቲቪዝም፣ ሶሻሊዝም ወዘተ በሚባሉ ፍልስፍናዎች የመጡት በታሪክ ሂደት የፍልስፍና ታሪክ ተብሎ ሊወሰድ ይችላል። ይሄ ከይዘት አንጻር ነው። ነገር ግን አስተሳሰቡ በራሱ ታሪክ ሊባል አይችልም የሚል ምክንያት ይቀመጣል። ምክንያቱ ደግሞ አስተሳሰቡ የተገንባበት የፍልስፍና መንገድ ወሳኝ ነው። ስለዚህ ፍልስፍና ታሪክ በሌላ መንገድ ደግሞ የማሰብ ታሪክ ነው የሚሆነው። አይዲዮሎጂ ብቻውን ታሪክ አይኖረውም። ታሪኩ የአይዲዮሎጂ የተገነባበት መንገድ ነው። አንድ ህንፃ ዝም ብሎ ህንፃ ሊሆን አይችልም። ህንፃ አይበቅልም። የግንባታ ሂደት አለ። ህንፃ ህንፃ ከመሆኑ በፊት የመጣባቸው የግንባታ ሂደቶች ናቸው የህንፃው ታሪክ የሚሆኑት የሚል አለ። ስለዚህ የፍስፍና ታሪክ የአስተሳሰብ ታሪክ ካልሆነ የማሰብ ታሪክ ነው የሚሆነው ተብሎ ሊወሰድ ይችላል ማለት ነው። በዚህ መልኩ ነው ሊታይ የሚችለው። ከዛ በተረፈ ደግሞ ፍልስፍና እንደ ማንነት የሚታይበትን ነው ዛሬ የምናየው። እንደ ማንነት ፈላስፋ የሚባለው የራሱ የፍልስፍና አስተሳሰብ ያለው አስተሳሰቡን ለመፍጠር በማሰብ ሂደት ውስጥ ያለፈ ማለት ነው። በማሰብ ሂደት ውስጥ መኖር ደግሞ ማንነት መገንባት ነው። ፍልስፍና እንደ ይዘት አይዲዮሎጂ፣ ዶክትሪን፣ ወዘተ ሲሆንና እንደ ሂደት ደግሞ ሎጂክ፣ ምክንያታዊነት ካየም በኋላ ተጨማሪ የሚሆነው የፈላስፋዊ ህይወት እና ማንነት ነው። የፈላስፋዊ ህይወት ያሳለፋቸው ውጣ ውረዶች፣ ከማህበረሰቡ ጋር ያለው መስተጋብር ፍልስፍናው ላይ የራሱ የሆነ ተጽዕኖ አለው። ማንነቱ ደግሞ ስነ ልቦና ስለሆነ ይህም ፍልስፍናው ባህሪ ላይ ተጽዕኖ አለው። አንድ ፈላስፋ የህብረተሰቡ ነጸብራቅ ነው። በሁለት መንገድ ሊወሰድ ይችላል። ፍልስፍናው ህብረተሰቡን ፈላስፋ ፍልስፍና ህብረተሰቡ ላይ ራሱ ተጽዕኖ ሊኖረው ይችላል። ማህበረሰቡ ደግሞ የፈላስፋው ፍልስፍና ላይ ተጽዕኖ ሊኖረው የጋራ ተመጋጋቢ የሆነ መስተጋብር የምናየው በፈላስፋውና በማህበረሰቡ መካከል ማለት ነው። ስለዚህ ፍልስፍናና ማንነት በጣም በወጥ የተቆራኙ ናቸው። እዚህ ላይ የምናነሳው ጥያቄ የምናነሳው ምሳሌ ኒቼ ሶቅራጥስን ያየበት መንገድ ይህን ጉዳይ በግልጽ በቀላሉ ሊያስረዳን ይችላል ብዬ አስባለሁ። ኒቼ ሶቅራጥስ ፈላስፋ መሆን ከማንነቱ ጋር በተለይ ከመልከ ጥፉነቱ ጋር ነው የሚያገናኘው። መልከ ጥፉ ሲባል እንግዲህ ሶቅራጥስ በዘመኑ የውበት መለኪያ ፉንጋ የሚባል አይነት ነው። ልፍጣጣ ፍንጫ ያለው እንደ ፈረንጅ ስልክ አፍንጫ ላላቸው አቴናውያን ሶቅራጥስ መልክ ወጥፎ ነው። አጭር ነው። ወርጫውም ጸጉር የተንጨባረረ፣ አይኖቹ የተንሸዋረሩ ናቸው። ይህ አይነት መልክ ለአቴናውያን በጣም አስጠሊታ መልክ ያለው ነው ሆኖ ነው የተገኘው። በጣም አስጠሊታ። በዛ ላይ ንጽህናውን አይጠብቅም ነው የሚባለው። አንድ ልብስ ለረጅም ጊዜ ይለብሳል። መጎናጸፊያ የሚባለው አይቀይርም። የቆሻሻ ልብስ ነው። ያው በዘመኑ ሻወር ምናምን መውሰድ ላይኖር ይችላል፣ ግን በዘመኑም ቢሆን የሶቅራጥስ ንጽሕና ያው ሰዎች እንዲሸሹት የሚያደርግ ነው። በዚህ ፐርሰናሊቲው የተነሳ ማህበረሰቡ ያገለዋል ነው የሚባለው። ከዛ ሶቅራጥስ ለዚህ ደግሞ የሰጠው መልዳሻ ይኖራል በዚህ መካከል ሶቅራጥስ ፍልስፍናው ነው ዱላ ቀራሽ ነው። ከማህበረሰቡ ጋር ያለው ተቃርኖ የፍልስፍና ሳይሆን የራሱ የማንነት ይዞ ነው። ስለዚህ የፖለቲካ ነው የሚሆነው ማለት ነው። የስልጣን ጉዳይ፣ ተጽዕኖ የማድረግ ማህበረሰቡ እኔ ላይ ተጽዕኖ ሲያደርግ እኔ ደግሞ በምላሹ ተጽዕኖ የማድረገው እንዴት ነው? ብዙ አቅም የለኝም፣ ገንዘብ የለኝም፣ ውበት የለኝም ከተባለ ውሃ እጄ ላይ ያለው ማህበረሰቡ ላይ ፖለቲካ ኤክሰርሳይስ ስለማድረግ፣ ስልጣን ኤክሰርሳይስ ስለማድረግ ምንድን ነው የሚሆነው ሲባል ፍልስፍና ነው ሶክራተስ ያገኘው እጁ ላይ ፍልስፍና ነው። በዚያ መንገድ ነው ከማህበረሰቡ ጋር መስተጋብር ውስጥ የገባውም። ስለዚህ ሶክራተስ በማንነቱ ሲተነሳ ከማህበረሰቡ የሚደርስበት መገለል የስልጣን ተቃርኖ መልክ ይፈጥራል ማለት ነው። ስለዚህ ይህን ተጽዕኖ በመገለሉ ምክንያት ኤክሰርሳይዝ ሲያደርግ ፍልስፍናው ላይ የምናያቸው ነገሮች አሉ ማለት ነው። ይሄ ለኒቼ ሶቅራጥስ ወደ ፍልስፍና የመጣው ማንነቱን ነው በሚል ነው የሚያቀርበው። ሌላው ቀርቶ ይሄ ማንነትን የማንጸባረቅ ጉዳይ ሌሎች ፈላስፋዎችም ጋር ልናገኘዋለን። ያው ኒቼ እንደሚለው ለምሳሌ ፕሌቶ የረቂቅ ዓለም ሀሳብ ይዞ የመጣው የጋህዱን አለም ስለሚፈራ ነው ይላል። እና የጋህድ አለም ስለሚፈራ ሌላ አለም መፍጠር፣ ከዛ የአለም መፍጠር ፕሌቶ የሚሸሸግበት ቴዎሪው ፎርምስ ያለው የረቂቁ አለም ሁኔታ ጋር እንዲሄድ ያስገድደዋል ነው የሚለው። ሌላ ሾፐንሃወር ፐስሚስት ወይም ጨለምተኛ የሆነው ከብቸኛ ማንነቱ የሚነሳ ነው ይላል። በኒቼ በኩል ካየነው ግን ፍልስፍናና ማንነት በጣም የተቆራኙ ናቸው ነው። ፈላስፋዊ ግል ሕይወቱን ነው ይዞ የሚመጣው ወደ ፍልስፍና እንጂ ፍልስፍና አይደለም ይዞ የሚመጣው ነው የሚለው እና፣ እዚህ ከቬጋንስታይን ጋር የሚመሳሰል ነገር አለ። ቬጋንስታይን እንደሚለው እያንዳንዱ ፈላስፋ የራሱን አመለካከት ነው ይዞ የሚመጣው እንጂ ፍልስፍና አይደለም ነው። ይሄኛውም ማንነቱን የኖሩበትን ነው ይዞ የሚመጣው። ይሄ በአንድ በኩል አሳማይ ሊሆን ይችላል፣ በሌላ በኩል አሳማይ ላይ ሊሆን ይችላል። ለምሳሌ ከዚህ በፊት ከዚህ በኋላ የምናያቸው ፈላስፋዎች አሉ። ሔራክልተስ የሚባል ፈላስፋ አለ። ሔራክልተስ ቅዝቃዜን ይጠላል በብዛት ይሄ እንግዲህ ውጭ ስለሚያድር ሊሆን ይችላል። ግን ዞሮ ዞሮ ሔራክልተስ ሁለት አይነት ነፍስ አለ ነው የሚለው ሞቃትና ቀዝቃዛ። ቀዝቃዛ ነፍስ የተበላሸች መስ ነፍስ ናት። ለምሳሌ ሰካራም ሰው ነፍስ ስትበላሽ ይንገዳገዳል፣ ይኮላተፋል። ሄራክሊተስ ቅዝቃዜ አይወድም የበሽታ ምልክት የዲፌክት የችግር ምልክት አድርጎ ነው የሚያዩ እና እንደ አጋጣሚ የሆነ እንግዲህ እሱም ቆዳው ላይ ውሃ የሚቋጠር በሽታ ይይዘዋል። ይህን ሲያይ ፍልስፍናውን ነው እንትን ያለው እና ሄራክሊተስ ከበሽታው በላይ የገደለው ለበሽታው መፍትሄ ብሎ ያመነበት እርምጃ ነው። ይህ እርምጃ እንግድን ይህ እርምጃ እንግዲህ ሔራክልተስ ከበሽታ በላይ የወሰደው እርምጃ ምንድን ነው? ውሃ የቋጠረውን ቆዳውን ለመፈወስ ሲል የታመቀ የፍግ ክምር ውስጥ ይገባል። የፍግ ክምር ውስጥ ከገባ በኋላ ሙቀት ፍለጋ ማለት ነው። ሙቀት እንግዲህ ለሔራክልተስ ጤንነት፣ ትክክለኝነት ነው እና ያንን ሙቀት ፍለጋ ታፍኖ ይሞታል። ታሪኩ እንደሚለው እንግዲህ ይሄንን ነው እና የገደለው አመለካከቱ ፍልስፍናው ላይ ይንጸባረቃል። ሕይወቱንም የኖረው ፍልስፍናውን ነው። በብዛት ተቃርኖ የሚወድ ሰው ነው። የለውጥ ፍልስፍና አራማጅ ነው። ከጥንታዊ ፍላስፋዎች በብዛት ግን ተቃርኖ እናያለን። ፍልስፍናውን በተቃርኖ የሞላ ሁለት ነገሮችን በመወዳደር አንዱ ዶሚኔት እንዲያደርግ የማድረግ ፍልስፍና ነው። ሌሎቹም ፈላስፋዎች ጋር ይቃረናል፣ ይተቻል። ሌላው ሳይቀር ከብዙሀኑ ጋር የሚቃረን ፈላስፋ ነው እና ማንነቱን እናያለን ፍልስፍናው ላይ። በተመሳሳይ እንግዲህ ኤምፔዶክልስ የሚባል ፈላስፋም አለ። ፍልስፍና ፈላስፋ ደግሞ የነብይ ገጽታ ያለው ነው። ኤምፔዶክልስ እንደሚለው የሰው ልጅ የተጣለ አምላክ ነው ብሎ ነው የሚያስበው እና እሱ ራሱ በአንድ ወቅት አምላክ ነበረ ወደ ምድር ተጥሎ ነው ይሄ መጣው። ስለዚህ ጊዜው ሲደርስ አምላክ ሆኖ እንደሚመለስ አድርጎ ነው የሚያስበው እና ሰዎች በነፍስ መንጻት ነፍስን በመንጻት የሚለው አለ። በዛ ደረጃ ወደ አማልክት ይሄዳሉ፣ ወደ አማልክት ማንነት ይሄዳሉ ብሎ ነው የሚያስበው። እንግዲህ ያው የአማልክት እንትን አለኝ ብሎ የሚያምኑ ሄራ ኤምፔደከልስ ሰዎች ተሰብስበው በጣም ያደንቁታል። ነብይ ነው ምናምን የተለያዩ ነገሮች ስለሚሉት አንድ ቀን ወፈፍ አድርጎት አምላክ ነኝ በሚል ሰዎች በተሰበሰቡ ሰበስብና የሆነ ገደል ይዘላል። አላማው እንደማይሞት ለማሳየት ነበረ፣ ግን በአጋጣሚ በዚህ ህይወቱ ያልፋል። ይህን እንካየን እንግዲህ ማንነት ፍልስፍና በጣም የተቆራኘ ናቸው ማለት እንችላለን። ማንነታቸውን ፍልስፍናቸውን ይኖራሉ፣ ማንነታቸውን ይፈላሰፋሉ ማለት ነው። በጥንት ዘመን እንግዲህ ፍልስፍና እንደ ማንነት ሲወሰድ፣ ዛሬ እንደምናውቀው ብዙ ፈላስፋዎች ዩኒቨርሲቲ ሌክቸሮች፣ ተመራማሪዎች፣ ጸሀፊ ተንታኞች፣ ምናምን ሊሆኑ ይችላሉ። በጥንት ዘመን ግን ፈላስፋዎች ስራ ያልነበራቸው ናቸው በብዛት አንዳንዶች አርሶአደሮች ሽፍታዎች፣ ወታደሮች፣ የፖለቲካ ሰዎች ወዘተ ሆነው ነው ህግ አውጪዎች ሆነው ይኖራል። እንደ ማንኛው ማህበረሰብ ማለት ነው፣ እና አሁን እንደምንኖረው ነው የሚኖሩት። እና በአብዛኛው ፈላስፋዎች የሃይማኖት መሪዎች ናቸው፣ ነቢያቶች ናቸው። እዚህ ላይ ጎልቶ ይወጣል። ከግብጽ ከግሪክም ጀምሮ የሃይማኖት መገለጥ አላቸው። ከአምላክ ጋር ግንኙነት ያላቸው ሰዎች ነቢያቶች ናቸው ተብሎ ይወሰዳል። እነዚህ ፈላስፋዎች ናቸው ተብሎ ነው የሚወሰደው የእደ ጥበብ ሰዎችም እንደዚሁ፣ ገጣሚዎች፣ አፈታሪክ ነጋሪዎች፣ ጠንቋዮች ለማህበረሰባቸው በሚያበረከቱት የተለየ አመለካከት በሚያበረከቱት የሚያዋጥት አሳሰብ የተነሳ እንደ ፈላስፋ ነበር የሚታዩት። እኛም የእንሱን ወደኋላ ሄደን እያጠናን የነበረው ማለት ነው ዘመናዊ ፍልስፍና። ስለዚህ ማንነት የሆነ አስተሳሰብን ነው ያራምዳል። ለምን አስተሳሰብ ይኖራል? ከማህበረሰቡ ማንነት ይቀርጻል፣ ለራሱ ማንነት ይቀርጻል ማለት ነው። ስለዚህ እዚህ ላይ ለማለት የፈለግኩት በመጨረሻ ማንነትና ፍልስፍና ልክ እንደ ይዘትና ሂደት አንዱ መገለጫ መሆኑን ለማሳየት ነው ይህን ይዤ የመጣሁት።